አራራራ አብርሽማ በጣም ጉድ ያፈላ ጉዳ ፈላ ጉድ ያፈላ። እንዴ ፍቅር ፍቅር እኮ መጫዋት ጀምሯል እንዴ ነው ያብረሽዬ እስከ ዛሬ። እረረረረረረ አብረሽማ እናቴ ሰሞኑን ፍቅር ፍቅር ነው አልኳቸው መጫወት የያዘው እንዲያው፣ ወርቅ በወርቅ መኪና በመኪና እንዴ ያቺኛው ደግሞ አይ ብሎ ያቺ ደግሞ እዚያኛው አልጋ ላይ አኛኘኝ ትላለች። እቺኛዋ ደግሞ ደስታ አይ ዱንያ ዱንያ ዕዳ ተገላቢጦች ናት። አይ እናንተ እንዲሁ ግልብት፣ በጥ በጥ በጥ፣ ግልብት በጥ ስትል አትገረሙም ግን? እንዲሁ አትገረሙም? አይ ዱንያ ዱኒያ ብላሽ ዱኒያ ብላሽ፣ እንደ መከዳ እንደ ፍራሽ ብሏል። አይ ወላ መከዳ ወላ ፍራሽ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድ ወዲ ወዲ የተከበራችሁ የመድየም ቅመሞች እንዴት ናችሁ? ደህና ናችሁ? አማን ነው። ሁሉም ሰላም ነው ወይ? እንዴት አድርጎ ይዟችኋል ኑሮ? ሁሉም ሰላም ነው ወይ? ሰላማችሁ ብዝዝ ስት ይበልልኝ። እንዴት አድርጎ ይዟችኋል? ሁሉም ሰላም ነው ወይ? እኔ ጋር አልሐምዱሊላህ ለኩል ያል። እንግዲህ ዛሬ የመጣሁበት ነገር መቼም የወይና ብርሽና የኖሮታ ነው። አሁን እንኳን በቤቱ ፍቅር ፍቅር እየሸተተ ነው ሀባይቢ እንዲያው ፍቅር ፍቅር የምነግራችሁ፣ እንዲያው ፍቅር ፍቅር ፍቅር ፍቅር ፍቅር ፍቅር እያጫወታቸው ንውላችኋለሁ። ሳሙኑን ግን ግን አንድ ያልተዋጠልኝ ነገር አለ። ይሄን የገዛችው ማን ናት? የመዲም ቅመም ናት ወይትስ አብርሽ የትናንትናው ወርቅ ያውም በራሷ ዲዛይን ልታሰራ በምትወደው እያችሁ፣ እና ያን ወርቅ የገዛው ማነው? መቼም ከመዲም ውጭ ከመዲም ቅምም ውጭ ያንን ወርቅ የሚገዛለ ብዬ አላስብም። የመዲም ቅምም ናት የምገዛው አይደል? እንዲ ምንም ጥርጥር የለለው ገባችሁ? ምንም እና ማን ማነው እላችኋለሁ የእኔ ወዴ ተናገሩ እንጂ ምን የሚያስፈራ ነገር አለ እንዲህ ንገሩኝ እስኪ ይህን ነገር ያደረገው ማነው ማነው የምን ይምቅላል እንዲሆነች ጥርጥር የለኝም ግን ማብሮክ ብያለሁ ማብሮክ ነውኛ እንግዲህ ዝም ብለን ማብሮክ ሮትዬ እንሰማን እንደው ፍቅር በፍቅር ደስታ በደስታ ስጦታ በስጦታ እንብሽ ብሽ ብሽ ብሽ ብሽ በቃ ያይፊቱ ያለፈ ድራማ ተረሳ። በቃ ያለቅሶ ያምንት ይባልበት የከረመ ነገር አይ አለ ያገር የሰው እልም እልም ይገርማ። እስቲ ንገሩኝ፣ አማን ናችሁ? ዲግየ ናችሁ? አማን አማን ብያለው። አማናችሁ ይብዛ። ከናንተስ እንዴት ናችሁ? አማን ናችሁ? ሁሉም ሰላም ሰላማችሁ ይብዛል እንላለን። የኔ ወዱዬ እና እንዴት አድርጎ ይዟችኋል? ደህና ናችሁ ወይ? አማናችሁ ወይ? እና እንደዚህ እናቴ ወርቅ በወርቅ የሚያረግ ባል ባል ባል የሌላችሁ ወርቅ ባል ይስጣችሁ፣ ወርቅ በወርቅ የሚያረጋችሁ አይደል እንዲህ አባይቢ መቼም፣ እኛ የመሪም ቅመም ዱአም አይወድልን እንግዲህ፣ ወርቅ በወርቅ እንዲው ስጦታ በስጦታ እሚያንበሸብሽ ይስጣችሁ ብለናል። ይስጣችሁ ይስጠን ነው የሚባለው። አዎ ይስጣችሁ ይስጠን። አዎ ይስጣችሁ ይስጠን። ምን አስባችሁ ነው? እኛ የመዲው ቅመም እና አገል ላይ ሆኖ እኮ ሁሉም ነገር እንደው ይሻላል። እናትዋ ሰሞኑን እኮ በቃ ሩታዬ ያለፈው ድራማ ተረሳ፣ ተረሳ። አሁን ደግሞ ወደ ሌላ ተቀየረ። ለምን ብትሉኝ አፍቅሬች ነው ወደ እጄሽ ነው የሚለው ነገር ወዴት ወረ ተቀየረ፣ እንታረጉታላችሁ እንዴ? እንዲ እኮ ሲቀይር ደግሞ ደስ ይላል። አይዲ ው አብርሽ ደግሞ ሰሞኑን ጨዋታ ጨምሮ እላችኋለሁ። የኔ ሮትዬ፣ የኔ ፍቅር፣ የኔ ደንቡሽ እያለ ሰሞኑን ሌላ ጨዋታ ተጀምሯል። የአሁኑ ጨዋታ በጣም ደስ ይላል። እውነቴ ነው፣ ውሀይ የተንካካ ነው የአሁኑ ጨዋታ። ማን ያስደሰተው እንዴ? ጨዋታ ማለት እንዴት ዝ ነው እንጂ የተሰጠ ይሄ ሌላውማ፣ ምን ጨዋታ ነው ብላችሁ ነው የአሁኑ ከምንም በላይ ደስ ይላል። የምነግራችሁ አብርሺ በጣም እየሄደበት ነው ጨዋታው ተመችቷል። ቸንደ ጓደኞቹ ማረግ የያዙት እንግዲህ በጣም የሚያስደስት ነገር ነው። ይህን ሰሙን የተካሄደው እናንተስ ምን ትላላችሁ? ጨምር ጨምር እያላችሁ ነግረናል። ዝም ማለት የለም። ገባችኋል? አዎ፣ አሁን ወርቅ ተገዛ። ደግሞ ምንድን ነው የሚቀረው? ልብስ ነው፣ በቃ ኸላስ። መኪናም ተገዛ። መኪናም ስለተገዛ የሚቀር ነገር የቀረ ነገር ስለሌለ አሁን የሚቀረው ነገር በእናንተም ምንድን ነው ይመስላችኋል? የሚቀር የለም። ያው ቀላል ቀላሉ ነገር ነው ከአሁን በኋላ ቢቀርም እና ይሄ ምንም አይደለም ብዬ እላለሁ። አብርሽ ሩትዬ ይገባሻል። ባሳለፍሽው ነገር ግን በጣም ከባድ ነው። ሲያንስብሽ ነው፣ እውነት ሲያንስብሽ ነው። መብሮክ ብለናል፣ በጣም ደስ ብሎናል። አንዳንዴ የሰው ደስታ በጣም የሚያስደስተው ሰው ካለ ይደሰት። መቼም የሰው ደስታ የማያስደስተው ሰይጣን ብቻ ስለሆነ ስለዚህ እንደዛ ነው እላችኋለኝ። ላይክና ሸር አርጉ። እንግዲህ እነሱንም ደግሞ ማበረታታት ነው አበረታቶቹ አሁን ደግሞ ያው ኧረ የመዲየም ቅመም እያለች እነሱ ምንም አይሆኑም። ዋናው አውራይቱ ንቢቱ ቆንጆይቱ የመዲየም ቅመም ታለ። የሁሉም ቀላል ነው ብዬ አስባለሁ። እውነቴን ነው፣ በጣም ቀላል ነው። ግን ዋናው ነገር አውራይቱ ትኑር በሉ ንቤቱ ልብ እኮ ነው፣ ታያችሁ ነው ምግብ አላት፣ መታበላ መጣፈጥ አላት። ስለዚህ የመሪየም ቅመም ተኖር እንጂ ችግር የለም። አብርሺዬ ትልቅ ደረጃ እንደምትደርስ ምንም ጥርጥር የለንም። ግን የመሪየም ቅመምን ታያስከነው ያማለ ይማለ